ትሞክራለህ በድጋሚ ትወድቃለህ ለራስህ ቃል ትገባለህ ከዛሬ በኋላ በቃ ትላለህ ግን ቃልን ታጥፋለህ አዙሪቱም እንደገና ይቀጥላል እና ከእያንዳንዱ ውድቀት በኋላ ከውስጥ የሆነ ነገር ሲሰበር ሲጎድል ይሰማሃል አይደል ደካማነት ተስፋቢስነት የብቸኝነት ስሜት ይሰማሃል በዚህ ምክንያት በራስ ላይ ያለህ እምነት እየተሸረሸረ ይሄዳል ለምን ለምንድን ነው በጣም አቅመ ቢስ እንደሆን የሚሰማህ ለምንድን ነው በራስ ህይወት ላይ ቁጥጥር እንደሌለ የሚሰማህ ይህንን ጦርነት ደጋግመህ ለምን ትሸንፋለህ መልሱ አንተ ደካማ ስለሆንክ አይደለም። መልሱ ያለው አንተ ያልተረዳኸው ጥልቅ በሆነ መንፈሳዊና ስነ ልቦናዊ ጦርነት ውስጥ ስላለህ ነው። ዛሬ ይህንን ጦርነት አሳይሃለሁ። ከሁሉም በላይ ደግሞ የነበረህን ኃይል እንዴት እንደምታስመልስና በራስ ላይ ያለህን የውሳኔ አቅም እንዴት እንደምትቆጣጠር እናያለን። ይህንን ቪዲዮ እስከመጨረሻው ከተከታተልክ ምናልባት የምትፈልገው ለውጥ ዛሬ ሊጀምር ይችላል። የአቅም ማጣት ስሜት ከየት እንደሚመጣ ለመረዳት መጀመሪያ በአእምሮ ውስጥ ምን እየተካሄደ እንዳለ ማወቅ አለብን። ምክንያቱም ይህ ስሜት ብቻ አይደለም፣ ይህ ኬሚካላዊና መዋቅራዊ አእምሮ ለውጥ ጉዳይ ነው። አእምሮአችን ዶፓሚን በተባለ ኬሚካል አማካኝነት ይሰራል። ዶፓሚን የሽልማት የደስታና የመነሳሳት ኬሚካል። ምግብ ስትበላ፣ ሙዚቃ ስታዳምት፣ ስኬታማ ስትሆን ወይም ከምትወዳቸው ሰዎች ጋር ስትሆን አእምሮ ትንሽ ዶፓሚን ይለቃል። መልእክቱም ይህ ጥሩ ነው፣ ደስ የሚል ስሜት አለው፣ ስለዚህ ድገመው ማለት ነው። ይህ ጤናማውና ተፈጥሮዊ ወይ አእምሮ አሰራር ነው። ነገር ግን ፖርኖ ይህንን ጤናማ የአእምሮ ስርዓት ይጠልፈዋል። በተደጋጋሚ ስታደርገው ያልተፈጠርክበትና ከተፈጥሮ ውጪ የሆነ ተግባር ስለሆነ ባደረግከው ቁጥር በአእምሮ ውስጥ እጅግ በጣም ከፍተኛ መጠን ያለው ዶፓሚን በአንዴ እንዲለቀቅ ያደርጋል። አእምሮ ደግሞ እንዲህ አይነት የደስታ ጎርፍ ተቀብሎ መጀመሪያ ላይ አስደሳች ይመስላል፣ ግን በሂደት አእምሮ ይህ አደገኛ ነው ብሎ ስለሚያምን አንተን ከአደገው ለመጠበቅ መከላከያ መገንባት ይጀምራል። ይህ ምን ማለት ነው? አእምሮ መከላከል ይጀምራል ማለት ተመሳሳዩን የለመድከውን ደስታ ለማግኘት እንደ እንደድሮ በቀላሉ መርካት ስለማትችል ከጊዜ በኋላ ከፍ ያለና የበለጠ ይዘት ያለው የወሲብ ፊልም መመልከት ያስፈልግሃል ማለት ነው። ይህ ደግሞ ቶለራንስ ወይም ደግሞ መላመድ ይባላል። ከዚህ የከፋው ደግሞ ተፈጥሯዊ የህይወት ስኬትና ደስታዎች ከጓደኛ ጋር መሳቅ፣ ፍቅረኛ ጋር መሆን አዲስ ነገር መማር፣ ሌሎች ነገሮችን ስታደርግ የሚለቀቀው የዶፓሚን መጠን ከአሁን በኋላ ለመደሰት በቂ አይሆንልህም። ምክንያቱም ሱስህ ከዚህ በላይ አስለምድሃል። በዚህ ምክንያት ህይወትህ ቀለም አልባ አላማ የለሽና ግራጫ ትሆናለች። ይህ የአቅም ማጣት የመጀመሪያው ደረጃ ነው፣ ከደስታ ማጣት የሚመጣ የአቅም ማነስ። ሁለተኛው የአእምሮ ጦርነት የሚካሄደው ፕሪፍሮንታል ኮርቴክስ የፊተኛው አእምሮ በተባለው የአእምሮ ክፍል ነው። ይህ የአእምሮ ክፍል የአንተ ማንነት፣ የውሳኔ አሰጣጥ፣ የረጅም ጊዜ ቅድህና ራስን የመግዛት ማዕከል ነው። ባጭሩ አእምሮ ውስጥ የአንተ ዋና ስራ አስፈጻሚ ማለት ነው። ነገር ግን ፖርን በሚፈጥረው ከፍተኛ የስሜት ማዕበልና የዶፓሚን ኬሚካል ጎርፍ ምክንያት የአእምሮ የስሜት ክፍል ይህንን ዋና ስራ አስፈጻሚ ይቆጣጠረዋል። በዚህ ምክንያት ይህ ለወደፊት ጎጅ ነው። ራሴን መጠበቅ አለብኝ ከሚለው ሀሳብ ይልቅ አሁኑኑ ደስታ እፈልጋለሁ የሚለው የሱስ ድምፅ አሸናፊ ሆነ። ይህ ደግሞ ወደ ሥነ ልቦናዊ እስር ቤት ይመርሃል። የውድቀትና የሀፍረት አዙሪት እንዲህ ነው የሚሰራው። መጀመሪያ ትወድቃለህ፣ ትሳሳታለህ፣ ሴጋ ትመታለህ። በመቀጠል ከፍተኛ ሀፍረትና ራስን መጥላት ይሰማል። ከዚህ ስሜት ለማምለጥና ራስን ለማግለል ትገደዳለህ። ብቸኝነትና ህመሙ እንደገና ወደ ቀድሞ ልማድ ይገፋል። ለጊዜያዊ መዝናኛ ብለህ ድጋሚ ሴጋ ትመታለህ። አለ አዙሪቱ በዚህ መልኩ ይቀጥላል። በእያንዳንዱ ዙር እኔ መቼም አልለወጥም የሚለው ውሸት በውስጥ ስር ይሰዳል። ይህ ለርንድ ሄልፕለስነስ ወይም የተማሩት የተለማመዱት አምኖ የተቀበሉት አቅመ ቢስነት ይባላል። ወይም ደግሞ አእምሮ ከሱስ ለመዳን መሞከር ዋጋ እንደሌለው ይማራል ልምድ ይወስዳል ማለት ነው። ሰማኝ ወንድሜ፣ አቅም እንደሌለ የሚሰማ ደካማ ስለሆንክ አይደለም። አቅም እንደሌለ የሚሰማ አእምሮ በተጠለፈበት ማንነትህ በሐፍረት በተሸነፈበት እና በተሸፈነበት መንፈስህ በተማረከበት ጦርነት ውስጥ ስለሆንክ ነው። ግን ይህንን ጦርነት ማሸነፍ ትችላለህ፣ ምክንያቱም ኃይልህ የሚመጣው ከስሜትህ ወይም ካለህበት ሁኔታ አይደለም። እውነተኛ ኃይል ከየት ይመጣል? ብዙዎቻችን ኃይል እንደ ጡንቻ ወይም እንደ ስሜት እናስበዋለን። ጠንካራ ስሜት ሲሰማኝ እርምጃ እወስዳለሁ እንላለን። ይህ ትልቁ ስህተት ነው። መጽሐፍ ቅዱስ ስለዚህ ጉዳይ ምን እንደሚል በእርጋታ እንመልከት። እግዚአብሔር የኃይልና የፍቅር ራስንም የመግዛት መንፈስ እንጂ የፍርሃት መንፈስ አልሰጠንምና፣ ይላል ሁለተኛ ጢሞቴዎስ ምዕራፍ 1 ከቁጥር 7። ይህን ቃል እንመርምረው አልሰጠንም፣ ይላል ያለፈ ጊዜ ነው። ይህ ማለት አንተ የምትለምነው ወይም የምትጠብቀው ወይም ደግሞ የምትፈጥረው ነገር አይደለም ማለት ነው። ቀድሞውኑ የተሰጠህ በውስጥ የተቀመጠ ሀብት ነው። የፍርሃት መንፈስ አልችልም፣ ወድቃለሁ፣ እኔ እንዲህ ነኝ የሚለው ነው። ከፈጣሪ የሚመጣ አይደለም። እሱ የሰጠ ሶስት ነገሮችን ነው ኃይል ፍቅርና ራስን መግዛት። ኃይል ማለት የመቃወም አይሆንም የማለትና ፈተናን የመጋፈጥ ችሎታ ነው። ፍቅር ማለት ደግሞ ለራስህና ለሌሎች እንዲሁም ለፈጣሪ ያለ ፍቅር ነው። ሱስ ከራስ ወዳድነት ይመነጫል። ፍቅር ግን ከራስ ወዳድነት ያስወጣል። ራስን መግዛት ማለት ነፍስን ከሱስና ከሚያረክስ ነገር መጠበቅ እንዲሁም የተጠለፈውን አእምሮህን የማስመለስና በምክንያታዊነት የማሰብ ችሎታ ነው። ነገር ግን ይህ ኃይል እንደ ባንክ አካውንት ነው። ገንዘቡ እዛው አለ፣ ግን ካላወጣኸውና ካልተጠቀምክበት ምንም አይጠቅምህም። በተመሳሳይ በውስጥህ ያለውን በሶሴት የተሸፈነ ኃይልህን የምታነቀው በስሜት ሳይሆን በድርጊትህ ነው። ማንነትህ በዚህ ልማድ አይወሰንም። ማንነትህ በፈጣሪ ቃል የተገለጸ ነው። ይህን እውነት ስትይዝ የአቅም ማጣት ስሜቱ ቀስ በቀስ ኃይሉን ያጣል። በመቀጠል ይህን የአቅም ማጣት ስሜት የሚመግቡት ሶስት ዋና ዋና ነገሮችን እንመለከታለን። እነዚህን ሥሮች ካልነቀልን ችግሩ ከላይ ቢቆረጥም እንደገና ያቆጠቁጣል። የመጀመሪያው ብቸኝነት። ኢየሱስ እንደ እርሾ ነው በጨለማና በምስጢር ውስጥ ያድጋል፣ ይራባል። ሀፍረት ወደ ብቸኝነት ይነዳል። ማንም እንዳያውቅብኝ ትላለ ነገር ግን ሚስጥር ማድረግ ያንተን ሳይሆን ኢየሱስ ትልቁ ጠባቂ ነው የሚሆነው ጠላት በጨለማው ውስጥ ነው የሚያጠቃ መፍትሄው ምንድነው ወደ ብርሃን መውጣት ወይ መገለጥ መፍትሄው መናገር ነው እጅግ በጣም ከባድ እንደሆነ አውቃለሁ ነገር ግን አንድ የምትወደው ጓደኛ ወይ መንፈሳዊ መሪ ፈልግ ወንድም እየታገልኩ ነው እርዳታ እፈልጋለሁ ብሎ ወይም የኛ ቴሌግራም ገጽ በመግባት በግልጽ መወያየት ትችላለህ ያዕቆብ 5:16 ላይ እርስ በርሳችሁ በኃጢአታችሁ ተናዘዙ ይላል ለምን ምክንያቱም በመናዘዙ ውስጥ ፈውስ አለ በመናዘዝ ውስጥ ነፃነት አለ። በመናዘዝ ውስጥ እረፍት አለ። ምስጢሩን ስትሰብረው ኢየሱስን የጀርባ አጥንት ትሰብረዋለ። ብቻህን መዋጋትን ስታቁም ኃይል ማግኘት ትጀምራለ። ሁለተኛው ስር ውሸት ወይም ደግሞ የተሳሳተ አመለካከት፣ መቼም አትለወጥም አንተ ብቻህን፣ አንድ ጊዜ ብቻ፣ ማንም ማንንም አትጎዳም የሚሉ የተሳሳቱ አመለካከቶች ወይም ደግሞ ውሸቶች ናቸው። አእምሮ በውሸቶች ተሞልቷል። እነዚህን ውሸቶች ለረጅም ጊዜ ስለሰማቸው እውነት ይመስሏል። ይህ የወንድ ባህሪ ነው፣ ሁሉም ሰው ያደርገዋል፣ ማያቆም አልችልም፣ ማንነቴ ነው። እነዚህ ሁሉ የጠላት መሳሪያዎች ናቸው። በጽሐፍ ቅዱስ ሰይጣንን የውሸት አባት ይለዋል። ምክንያቱም ዋና ስራው ማታለል ስለሆነ ነው። መፍትሄው ምንድነው? ውሸትን በእውነት መተካት። ይህ ማይንድሪኒዋል ወይም ደግሞ አእምሮን ማደስ ይባላል። የሮሚ መልእክት ምዕራፍ 12 ከቁጥር 2 ላይ በአእምሮአችሁ መታደስ ተለወጡ እንጂ ይህንን ዓለም አትምሰሉ ይላል። የጠላትን ውሸት በሰማ ቁጥር የእግዚአብሔርን እውነት በላዩ ላይ መናገር አለን። ውሸት አቅም የለህም ሲልህ፣ አንተ የኃይል መንፈስ ተሰጥቶኛል በለው። ውሸት መቼም አትለወጥም ሲልህ፣ አንተ በክርስቶስ አዲስ ፍጥረት ነኝ በለው። ውሸት ብቻህን ሲልህ፣ አንተ ከእኔ ጋር የሚዋጋ የእግዚአብሔር መንፈስ አለ በለው። እነዚህን እውነቶች ጻፋቸው፣ በየቀኑ አንብባቸው፣ በድምጽ ተናገራቸው። አእምሮን በእውነት ስትመግበው የውሸት ኃይል ይሰበራል። ሶስተኛውና ምናልባትም ትልቁ ስር የዓላማ እጦት ነው። አንድ ሰው በህይወቱ የሚኖርለት ትልቅ ዓላማ ከሌለው ለትንንሽና ርካሽ ደስታዎች በቀላሉ ይሸንፋል። የህይወትህ ግብ ምንድን ነው? ተልእኮ ምንድን ነው? ቋት ካልጋህ የሚያስነሳ ነገር ምንድነው? አላማ የሌለው ሰው ጉልበቱን የት መዋል እንዳለበት አያውቅም። ስለዚህ ጉልበቱ ወደ ቀላልና ፈጣን ደስታዎች ይፈሳል ማለት ነው። ለቤተሰብህ፣ ለማህበረሰብህ፣ ለሀገርህ ለእግዚአብሔር ክብር ምን እየገነባህ ነው? ምን እየሰራህ ነው? አላማ ስን ስርዓትን ይወልዳል። ተልእኮ ያለው ሰው ጊዜያዊ ስሜቶችን ለመከተል ጊዜ የለውም። መፍትሄው ተልኮውን መፍጠር ወይም ደግሞ መፈለግ ነው። ይህን የተልኮ በጤና ጠንካራ መሆን፣ ቤተሰብን በጥበብ መምራት እና በስራ ምርጥ መሆን ነው ብለህ ጻፍ። አንድ ትልቅ ዓላማ ስታገኝ ፖርኖ ምን ያህል ትንሽና ከንቱ እንደሆነ ትገነዘባለ። ለታላቅ ነገር የተጠራ ሰውነ ጊዜን በከንቱ አታባክ። እስካሁን ያወራ ነው በቂ ነው። ስለዚህ አሁን ወደ ተግባር ንግባ። ኃይል ስሜት አይደለም፣ ኃይል ጡንቻ ነው። በየቀኑ ካላሰለጠንከው ይሟሽሻል። ስለዚህ ነገ ጠዋት ጀምሮ የምተገብረው ቀላል እና ግን ደግሞ እጅግ ኃይለኛ የሆነ የዕለት ተዕለት አቅምህን የምታዳብርበትን ድርጊት አሳያለሁ። ጠንካራነት ወይም ኃይል እስኪሰማ ትጠብቅ። ከዚያ ይልቅ ኃይለኛና ጠንካራ ለመሆን ስራ። የመጀመሪያው ድምፅ አውጥተ ጸልይና እውነትን ተናገር። ጠዋት እንደተነሳ በልብ ብቻ ትጸልይ፣ በድምጽ ተናገር። እግዚአብሔር ወይ ለዚህ ቀን አመሰግንሃለሁ። የፍርሃት መንፈስ አልተሰጠኝም፤ የኃይል የፍቅርና ራስን የመግዛት መንፈስ አለኝ። ዛሬ በዚህ ኃይል እራመዳለሁ። ሰውነት የክርስቶስ ቤተ መቅደስ ነው አላረክሰውም በል። ስትናገረው ነፍስህን እያስታወስክ ነው ጠላትን እያስጠነቀቅከው። ስለዚህ ሁሌም ጠዋትና ማታ ይህን ደጋግመህ አድርገው። ሁለተኛ፣ ከባድ ነገርን ሆም ብለህ አድርግ። በጠዋት ተነስተህ ቀዝቃዛ ሻወር ውሰድ። ይህ ራስን ለመቅጣት አይደለም ራስን ለማሰልጠን። ለአንድ ደቂቃ ብቻ በፈቃደኝነት ከባድ ነገርን ምረጥ። ለስሜቶችህ አለቃው እኔ ነኝ እያልካቸው። ይህ ተግባር የነርቭ ስርዓትን ያጠነክራል፣ ጭንቀትን ይቀንሳል እና ከባድ ነገሮችን ማድረግ እችላለሁ የሚል የማይናወጥ እምነት በውስጥ ይገነባል። ይህ ደግሞ ደካማ ነኝ መወሰንና መጋፈጥ አልችልም ብሎ ላመነው አእምሮ የምትፈራውን ነገር መጋፈጥና ማድረግ እንደምትችል ማሳያ ይሆነዋል። በአጠቃላይ እነዚህን ጥቃቅን ድርጊቶች አንድ የጦርነት ስጋት ያለበት ሀገር አቅም እንዳለው ለጠላቱ ለማሳየትና ለማስጠንቀቅ የሚያሳየው ወታደራዊ ትርኢት አይነት ነው። ለጠላት ሸዋ ፓርክ አሳየው፣ እምቢ ማለት መተው እንደምትችል አሳየው። ሶስተኛ፣ አንድ አድርገው የማታውቀው ነው የማትወደውን ነገር ሞክር። ይህ የራስ መተማመን ጡንቻን ይገነባል። በየቀኑ አንድ ትንሽ ቃል ኪዳለ ለራስ ገብተ ቃልህን ስትጠብቅ እኔ ቃልን የምጠብቅ ሰው ነኝ የሚል ማንነት ትገነባል። አልጋን አስተካክል፣ ክፍሉን አዝዳ፣ ለደቂቃ መጽሐፍ እነዚህ ትንንሽ ድሎች ለትልቁ ጦርነት ያዘጋጁሃል። የዛሬው ትንሽ ድል የነገው የነፃነት መሰረት አየ የአቅም ማጣት ስሜት ውሸት ነበር። በውስጥ ያለው ኃይል እውነተኛ ነው፣ ነገር ግን ምርጫ ይጠይቃል። ተስፋ ፖርቶ በጨለማ ውስጥ መቀመጥን ትመርጣለህ ወይስ በየቀኑ በትንንሽ እርምጃዎች ኃይልህን በማሰልጠን ወደ ብርሃን መውጣትን ትመርጣለህ። እርምጃ ለመውሰድ ጠንካራ ስሜት እስኪሰማህ አትጠብቅ። በቃ እርምጃ ውሰድ፣ እናም ጠንካራ ትሆናለህ። መውደቅ የሂደቱ አካል ሊሆን ይችላል። ቁልፉ ነገር ግን መውደቅ ሳይሆን ከወደክበት በፍጥነት መነሳት ነው። በእያንዳንዱ ጊዜ ትንሽ ጠንክረህ ትንሽ በሳል ሆነህ ማለፍ ትችላለህ። የዛሬው ጥሪ ይህ ነው። ከነዚህ ሶስት የዕለት ተዕለት ተግባራት በድምፅ መጸለይ፣ ቀዝቃዛ ሻወር መውሰድ ወይም አንድ ከባድ ነገር ማድረግ፣ አንዱን ብቻ ምረጥ ነገ ጠዋት አንዱን ብቻ አድርግ። ከዛ ተመልሰህ እዚህ ኮሜንት ላይ አድርጌዋለሁ ወይም ዴ ፎር ቻሌንጅ ኮምፕሌት ኮምፕሊት ብለህ ጻፍ። ይህ ለራስህ የምትሰጠው ቃል ኪዳንና ለሌሎች ወንድሞች የሚሆን መነሳሳት ነው። ይህን ጦርነት ብቻ መዋጋት የለብህ። የዚህ የታጋዊ ስብስብ አባል ለመሆን ሰብስክራይብ አድርግ፣ የደወል ምልክቷን ተጫን። ምክንያቱም የነገው ቪዲዮ ሱስህን ስለሚያቀጣጠለው አንድ ዋና ጠላት መፍትሄ የምንሰጥበት ስለሆነ ሊያመልጥ አይገባም። ከሁሉ በላይ ደግሞ ከታች ባለው ቴሌግራም ቻናላችን በመቀላቀል መነጋገርና መደጋገፍ እንችላለን። አንተ ሰለባ አይደለም። አንተ ተዋጊ ነህ። ሁሉ ከባድ ነው። ነገር ግን አንተ ለዚህ ተፈጥረሃል። መፈወስ ትችላለህ። ይህንን ጦርነት ማሸነፍ ትችላለህ። ይችላል። ነገ እንገናኝ ወንድሜ፣ ሰላም። ድል ለነሳው ከተሰወረ መና እሰጠዋለሁ፣ ነጭ ድንጋይንም እሰጠዋለሁ፣ በድንጋዩም ላይ ከተቀበለው በቀር አንድ ስንኳ የሚያውቁ የሌለ አዲስ ስም ተጽፏል።